ሰላም፣ ይህ ቪዲዮ ካሮት አብዝታችሁ መብላት ለምትወዱ ሰዎች የማስጠንቀቂያ ቪዲዮ ነው። እንደሚታወቀው ካሮት ለጤና ከሚጠቅሙ ፍሩቶች ውስጥ አንዱ ነው። ነገር ግን አንዳንድ ሕሊና የሌላቸው ገበሬዎች ቪዲዮ ላይ እንደምትመለከቱት ለካሮቱ ደመቅ ያለ ከለር ለመስጠት የተለያዩ ከለሮችን ካሮቱ ላይ ይጨምራሉ። ታዲያ እናንተም የትኛውንም ካሮት ሳይገዙ በፊት መመርመርና ማጣራት እንዳትረሱ ብዬ ቪዲዮ ብሰራ የተወሰኑ መረጃን የማያጣሩና የተባለው ነገር በሙሉ የሚያምኑ ሰዎች ይህንንም ነገር ሊያምኑ ይችላሉ። ነገር ግን ቪዲዮን የተወሰነ ትኩረት አድርጋችሁ ብትመለከቱ ሰዎቹ ካሮቱን ቀለም የቀቡት ሳይሆን እያጠቡት መሆኑን ትረዳላችሁ። ያው የእግሩን ነገር ባላያየታችሁት ማለት ነው። ታዲያ እናንተስ በዚህ ቪዲዮ መጀመሪያ ላይ ተሸውዳችሁ ነበር? ከተሸውዳችሁም ደግሞ ኮሜንት ላይ ያሳውቁን። በዛሬ ቪዲዮ ደግሞ ጸጉራችሁ እየሳሳና እየተነቃቀለ ለመጣ ሰዎች ፍቱን የሆነ መፍትሄ ይዤላችሁ መጥቻለሁ። ይህ ኤፍ ኢ ጂ ሄር ግሮዝ ስፓም ጸጉራችሁ እየሳሳና እየተ ነቃቀል ላስቸገራችሁ ሰዎች ይህንን ነገር ጸጉራችሁ ላይ ብቻ በመቀባት ራሳችሁን ከመላጣነት ታደጉላለው። ይህንን ፕሮዳክት የምትፈልጉ ሰዎች በዚህ ስልክ ቁጥር ደውሉልን። እንዲሁም ደግሞ እንደዚህ አይነት የተለያዩ ፕሮዳክቶችን በተመጣጣኝ ዋጋ የምትፈልጉ ሰዎች በላይ የሚገኘውን ሊንክ በመጫን የቴሌግራም ቻናላችን ይቀላቀሉ። ቪዲዮ ከተመቻችሁ ፎሎና ላይክ እንዳይረሳ። ስላዳመጣችሁን ያመሰግናለሁ።